ፊርማችሁን ታውቃላችሁ ወይ? ስልክ ቁጥራችሁ ያው ቁጥር አለው ወይ? የዛን ጊዜ ያስገባችሁበት ተብሎ ስለሚጠየቅ ያንን ያንን አድርጋችሁ ትሉ ጥሩ ነው። ግን በራሳችሁ ወደ ዘመድ አድርጋችሁ እንደገና ደግሞ ትመጡ በራሳችሁ ልታረጉ ይሻላል። አዲስ አካውንትም አሁን ላይ ትንሽ ራሱ አዲስ አካውንት ለማስከፈት እንደ ድሮ አይደለም። በፊት እኮ የሆነ ቶሎ ቶሎ በቃ ማን ነው ያስተናግዳችሁ ነበር። አሁን ግን ትንሽ አስቸጋሪ ነገር አለ መሰለና፣ ለእህቴ ትንሽ ተመላልሰናል። አካውንት ለማስተካከል ማለት ነው። ግን ተስተካክሎላት ብሯን አድርጋለች ማለት ነው በስሟ እና የእህቴ የእኔም የሰላሳ ሺህ ብር ነበር። እንዴት እንደሆነ አራት አመት ሞላው። ከሁለት ወር በኋላ እገባለሁ እስኪ አየዋለሁ ብላለች ሌላዋ እህታችን። አዎ ሰላሳ ሺህ ብር የሚኖረው መቶ ሺህ ብር የሚኖረው ብራችሁ በአካውንታችሁ የገባ በፊርማችሁ የገባ ከእናንተ ማንም የሚነካው የለም። ብራችሁ ማውጣት ትችላላችሁ። ተከበሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ቪዲዮ ቤተሰቦች አባይችን እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ ብዙ ይበል። በዚ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ እላለሁ። ቶቼ አሁን ለታ በሰራው ቪዲዮ እንግዲህ ብዙ ልጆች ስለ አካውንት ጠይቀው ይነባል። እኔ በእርግጥ ስለ አካውንት ብዙ አላውቅም፣ ያው ልክ እንደ እናንተው ማለት ነው። ግን የሰራልኝና እኔ አድርጌው የሰራልኝና ያልሰራልኝን ልስጣችሁ ወይም ላካፍላችሁ ብዬ ነው እህቶቼ እና እስኪ እህቴ መጥታ ታውቃላችሁ። እሷም የሰራላትን እኔም የሰራልኝን እንዴት እንዳደረግ ነው ልንገራችሁ። እህቶቼ እና እኔ ኮሜንት ላይ እንግዲህ እያስቀመጠችሁ እኔ አካውንቴ ላይ አራት መቶ ሺህ ነበረው። ግን ካስገባሁበት አራት አመት አለፈው። አሁን ባስገባበት ይቀበላሉ? ያኛውስ ብር ይኖረው ይሆን? የምታውቋ አገር ቤት ያላችሁ ጠይቃችሁ ንገሩኝ። እያላይን ኮሜንት ላይ የተወሰኑ ልጆች ኮሜንት ላይ መልሰውላታል። ህቶቼ እና ለማንኛውም እኔ አካውንቴ ላይ አራት መቶ ሺህ ነው ነበረው። አሁን አራት አመት አለፈው። አራት መቶ ሺህ ቢኖረውም ህቶቼ አራት መቶ ሺህ አራት መቶ ሺያችሁን በፍጹም የሚነካ ሰው የለም ማለት ነው። የራሳችሁ ፊርማ ነው። የራሳችሁ ባንክ ቤት እኮ ታውቃላችሁ፣ ያለ እናንተ ፊርማ ብር አይወጣም። አንድ አንድ ቦታ አጭበርባሪ ምናምን ሲሆን ነው እንጂ ፊርማችሁን የምታውቋን አላችሁ ማለት ነው። እንደገና ደግሞ አሁን እንግዲህ ስለዚህ አካውንት ትነግራችሁ ለሌሎችም መልስ ይሆናል ብዬ አስባለሁኝ። እቺ ልጅ አሁን አራት ዓመት ሁኖታል አራት መቶ ሺህ ብር ተገባ። አራት ዓመት ሆኖታል። ይሄን አራት አራት መቶ ሺህ በፍጹም የሚነካባት የለም የራሷ ነው ማለት ነው። እሷ ያንን ፊርማ ብቻ ማስተዋወስ አለባት። ዋናው ፊርማዋ ነው፣ ስልክ ቁጥሯ ነው። ስልክ ቁጥሯ ቢኖር አሪፍ ነው እና ደግሞ ፊርማ ብዙ ጊዜ ብዙዎች እኔ አንዴ የአዲስ አበባ ወደ አረብ ሀገር ሲሄድ ፊርማ ጠፍቶብኝ ማለት ነው አላስታውሳልኩ እና ፈርሚ ሲለኝ ምን ላፈርም። ለካ ባንክ ቤት እንትን ስንል ብዙ ጊዜ በፊርማ ነው ማለት ነው። ለምን ተመሳሳይ እንትን ይኖራል፣ ስም ይኖራል። ስለዚህ የሚለያችው ፊርማችሁ ነው እና ፈርሚ ሲለኝ በምጭራሽ ሊያስታውስ አልቻልኩም ማለት ነው። እንዴ እንዴት ላርግ ምናምን ስላቸው፣ ግብና እንደዚህ የምንዋጣበት እኮ አለብር ግን ውስጥ ላይ የሚሰሩ ሌሎች አሉ እየተቀመጡ ማለት ነው። ሌላ ኮምፒውተር ላይ እየተቀመጡ እና እነዛን ጠይቂያቸዋሉ። የሆኑ ሰው እንደዚህ በር ላይ እየቆሙት ማለት ነው። ጭራሽ ፊርማ ያን ላስታውስ አልቻልኩም። ከዛም በኋላ እንዴት ፊርማሽን ማስተዋስ አልቻልኩም። እንዴት አድርጌ ማውጣት ይችላለሁ ብዬ ስጠይቃቸው ውጭ ላይ ወጥቼ የሆኑ ሰዎች ማለት ነው ግቢና ከውስጥ ያሉትን የሚያስተናግዱ ወይም ኮምፒተር ላይ ቁጭ ያሉ ሰዎች እባካቸው ፊርማ ያጠፍቶ የነበረ አሳዊ ብለሽ ያንን ፊርማ ማያት ብለውኛል። እና ይሄ ነገር ለእናንተ ትልቅ ትምህርቱ ነው። አሁንች ልጅ አራት አመቱ ኗታል እና መእታ ፊርማዋን ታስታውስ ታላስታወስ አስታውሳ ማውጣት ትችላለች ብሯን በፍጹም ግን መንቀሳቀስ አቁሟል። ይሄ ነገር ማለት ነው፣ ይህ ተንቀሳቀስ አይደለም ብር ታስገባበታለይ ብር ተዋጣበታለይ እሷው በእሷው ፊርማ ማለት ነው። እህቶች እና አሁን ፊርማዋን መርሳት የለባትም። ፊርማዋን እንዴት እንዳልኳችሁ ፊርማዋን ተረሳሽ፣ ግን ውስጥ ላይ እነሱ ፊርማሽን ተሳስተሻል፣ ይሄ አይደለም ካሏቸው ወደ ውስጥ ገብታችሁ ፊርማውን ጠይቃችሁ ሌሎችን ኮምፒውተር ላይ የተቀመጡ ሰዎችን መጠየቅ ትችላላችሁ ማለት ነው። እኔ አዲስ አበባ እንግዲህ እንዳልኳችሁ አዲስ አበባ ጠይቄ እናቶቼ ፊርማዋን ጠይቃ ብሯን ማውጣት ማስገባት ትችላለች። በፍጹም የሚከለከላት የለም፣ ግን እሷው መሆን አለባት ማለት ነው። እና እና ደግሞ እኔ አሁን ለተነግሪያችኋለሁ የራሴን አካውንት እኔም በጁንታው ሰዓት ነበረ መክፈስ፣ ሳልፈልግ እንዲያውም ሱቅ ነበረኝና ሱቅ እየመጡ ብዙ ጊዜ እኮ አካውንት አውጡልን አውጡልን ይላሉ እና በዛን ሰዓት ነበረ የዋጣሁት ተጁንታው በፊት ነው፣ ግን መጥቼ እዚህ ሀገር እንግዲህ አራት አመቶች እንዳሁን አራት አመት የዛሬ አራት አመት ነው እንዳሁን ነው አራት አመት አለፈው ጥቅምት ነው መስከረም እንደዛ ነበር አይደለ? እና ተዛ እኔ አሁን እዛ ሁኔ አሁን ባለፈው ታራት ወር ታምስት ወር በፊት ብር አስገብቼ መቶ ምናምን ሺ ብር አስገብቼበት የእኔ እንደውም ብር የለውም ብያቸዋለሁ። ብር የለውም አስገብቼበት እዝመጥቼ እንትልን ነበር ማለት ነው። ከዛም በኋላ ተዚ እንደገና ባለቤት ሄዱ ባንክ ቤት ያው ስለሚያውቃቸው ነው። እዛ ውስጥ አንዳንዴ እንደዚህ የኛ ሰው እኮ ነገራቸዋለሁ ተተግባባቸኋቸው ያደርጉላችኋል። ግን ሌሎቹን አሁን ብዙ ጊዜ ምንድነው ይመልሳሉ። ሰው ከዛ ብር አውጥታችሁ ዝም መጥታችሁ ደግሞ እንትን ብላችሁ ቼክ አስደርጉልን ደብተር ላይ አስፍሩልን ተብሎ እማያሰፍሯሉ እሺ የማይሉ ማለት ነው። ህጉ ግን ከልክሏል ያን ነገር ማለት ነው እና እኔ ግን አስፍሮልኛል የሚያውቀው ስላለ ማለት ነው። ግን ብዙዎቻችን እዛ ሁነን ብር አስገብተን ቤተሰብን እዝ አድርጉልን ስንላቸው እምቢያሉ እያሏቸው ደብተር ይዘው እየሄዱ የእናንተ አይቻልም ፊርማችሁ እንትን አይደለም ምናምን የሰው አካውንት ነው ማስተናገድ አንችልም እያሉ ይመልሷቸዋል። ይሄ የብዙዎች ማለት ነው የተባሉም አሉ እና እኔ ግን ሰርቶልኛል አስገብቼበት አውጥቶ ብሩን አውጥቶ ሳይሆን ደብተር ላይ አስደርጎልኛል ማለት ነው። እንደገና ደግሞ እህቴ መጥታ በአራት አመቷ አካውንቷን ልናስገባበት ማስገባት ይቻላሉ ብለን ሂደን ባንክ ቤት ስንጠይቃቸው አንቀሳቅሰሽ ነው እንደገና ማድረግ ያለብሽ ይሄ እንትኑ ይተው የሚቋረጥ ነገር አለው መሰለኝ፣ ገደብ አለው መሰለኝ እና ስለ እንትን ስላለ ብር የለውም፣ ሁለት መቶ ብር ምናምን። ከዛ በፊት ግን ይሰራ ነበር። እዚ ኩና ተዋጣ ላይ ታስገባለች፣ ግን አራት አመቱ ናት። በአራት አመቷ መጣ ሄዲያ ስጠይቃቸው አይ አይሆንም መንቀሳቀስ አለበት ብለዋት፣ እንደገና እንዲንቀሳቀስ ተደርጎ ነው ብሯን፣ እሷን በሌላ ሰው አድርጋ እንደገና ወደዛ ቦታ የሆነው ማለት ነው። እና የሆነ የሚስተካከል ነገር አለው እንጂ ግዴለም ብታስገቡበትም ማለት ነው። ባታስገቡበት ግን ይሻላል ብዬ እላለሁኝ። ለምን ለኔ ሰርቶ ላይ ለህቴ ግን አልሰራላትም ማለት ነው። እና እንደዛ ማረግ ትችላላችሁ ማለት ነው። እና እንትን ሄማን ነው ስሙ በጁንታው ሰዓት ማለት ነው። በጁንታው ሰዓት የተስተካከለ አካውንት ተስተካክሉ፣ አስተካክሉ ተብሎ የተስተካከለ አለ ተዛዋዲ ያለ ትንሽ አስቸጋሪ ስለሆነ በራሳችሁ ልመጡ ትትሉ ራሳችሁ የራሳችሁን ፊርማ አስታውሳችሁ ባንክ ቤት ሄዳችሁ ፊርማችሁን ታውቃላችሁ ወይ፣ ስልክ ቁጥራችሁ ያው ቁጥር አለ ወይ የዛን ጊዜ ያስገባችሁበት ተብሎ ስለሚጠየቅ ያንን ያንን አድርጋችሁ ብትሄዱ ጥሩ ነው። ግን በራሳችሁ ወደ ዘመድ አድርጋችሁ እንደገና ደግሞ ትመጡ በራሳችሁ ብታደረጉ ይሻላል። አዲስ አካውንትም አሁን ላይ ትንሽ ራሱ አዲስ አካውንት ለማስከፈት እንደ ድሮ አይደለም። በፊት እኮ የሆነ ቶሎ ቶሎ በቃ ማን ያስተናግዳችሁ ነበር። አሁን ግን ትንሽ አስቸጋሪ ነገር አለ መሰለና፣ ለእህቴ ትንሽ ተመላልሰና ለአካውንት ለማስተካከል ማለት ነው። ግን ተስተካክሎላት ብሯን አድርጋለች ማለት ነው በስሟ እና የእህቴ የኔም የሰላሳ ሺህ ብር ነበር እንዴት እንደሆነ አራት አመት ሞላው። ከሁለት ወር በኋላ እገባለሁ እስኪ አየዋለሁ ብላለች ሌላዋ እህታችን። አዎ ሰላሳ ሺህ ብር የሚኖረው መቶ ሺህ ብር የሚኖረው ብራችሁ በአካውንታችሁ የገባ በፊርማችሁ የገባ ከእናንተ ማንም የሚነካው የለም። ብራችሁ ማውጣት ትችላላችሁ እህቶቼ ግን ብዙ የገባ አራት ከሆነ ያም አቁሟል፣ ያም መንቀሳቀስ አቁሟል። በእርግጥ ግን ብዙ ጊዜ እንደ አዲስ ነው የሚያዋጡላችሁ ማለት ነው። እነሱ ያስተካክሉላችኋል። ብራችሁ ግን የትም አይሄድም። በብራችሁ በፊርማችሁ በቁጥራችሁ ያስቀመጣችሁት ማንም አይነካውም። መጥታችሁ ብራችሁ መጠቀም ትችላላችሁ። በፍጹም እንዲያታስቡ ነው እህቶች እና ሰላማችሁ ብዝት ይበልልኝ እና በጁንታው ሰዓት ተስተካክሎ ነበረ። አስተካክሉ ተብሎ ያው አዲስ ህግ ወጥቶ አስተካክለናል ማለት ነው። ግን እና እንደዛ ልበላችሁ ብዬ ነው የማቀው እና የነገርኳችሁ። ግን እኔ መቶ በመቶ ስለ ባንክ ህግ አውቄ ሳይሆን ያው አለ አይደለ እኔ ሞክሬው የሰራልኝ የኔ የሰራልኝ በሶስት አመት ከምናምን ሁኖት ማለት ነው እህቴ ግን አራት አመት ሞልቶት አስተካክ አካውንትሽ አቁሟል እንዲንቀሳቀስ አድርጌ ተብላ የሆነ ነገር አስተካክለው ምናምን ሰጥተውናል ግን ሁለት ቀን ሶስት ቀን አመላልሰውናል ግን በሰዓቱ ወረፋም ነበርና ነው ለዛ እህቶቼ ሰላማችሁ ብዝት ይበልልኝ ላይክ አድርጉልኝ ወዳችኋል አከብራችኋል እህቶቼ